ሰላም፣ ሰላም ውድና የተከበራችሁ ያዚ ቲቪ ቤተሰቦች፣ እንዴት ናችሁ? ሰላማችሁ ብዝት ተረፍረፍ ይበልልኝ። እኔ ጋ ሁሉ ሰላም፣ እግዚአብሔር ይመስገን። እንዴት ናችሁ? እንኳን ለመስቀል በዓል አደረሳችሁ፣ እንኳን አብሮ አደረሰን። ሰላማችሁ ብዘት ትርፍረፍ ይበልልኝ። እንግዲህ መግቢያ ላይ የዚህ ሰውዬ ወሬ የሰማችሁ ነው ሁላችሁም። ላይክ እና ሼር፣ ሰብስክራይብ አድርጉ። አንድ እህታችን እንግዲህ በሳውዲ አረቢያ ማለት ነው በጅዳ ውስጥ በጣም በሚያሳዝን ሁኔታ ማለት ነው። ልጅ ቤት የሚሰሩ ሁላችሁም ጥንቃቄ አድርጉ ማለት ነው። እንግዲህ አረቡ እንደሰማችሁት ምርር ብሎ የሀበሻ ሰራተኛ እንዳትቀጥሩ፣ የሀበሻ ሰራተኛ ሞት ነው የሚጠሩባችሁ፣ የሀበሻ ሰራተኛ ገዳዮች ናቸው እያለ ነው ማለት ነው አረቡ በጣም ተማሮ ማለት ነው። እና ሰራተኛ እንዳትቀጥሩ በተለይ የሀበሻ ብሎ ሀበሻ ላይ ምር አድርጎ እየተናገረ ነው። ለምንድን ነው የተናገረ ያለው እንግዲህ የመዳም ልጅን አንቃ አፍና ገደለች እየተባለ ነው ማለት ነው። እህታችን በጣም ያሳዝናል። እሷም ተይዛለች ማለት ነው። ይሄን ሁለት ቀን ወሬው ይሄ ነው። ሴትዮ ወይም ይሄንን ነው የምታወራ፣ ሁሉም ይሄንን ነው የሚያወሩት ማለት ነው። ሀበሻ ሰራተኛ ትዕግስት የላቸውም፣ ልጅ ገደለች ተብሎ ማለት ነው። እና ስለዚህ ራሳችሁን ጠብቁ ማለት ነው። የስንት ክፎች እንዳሉ ልጆች ቤት ያላችሁ እባካችሁ ራሳችሁን ጠብቁ ማለት ነው እና የትኛውም ሰራተኛ ብዙዎች እንደዚህ አይነት ነገር ይከሰታል፣ ግን ሀበሻ ላይ ሲሆን እንደዚህ ምርር አድርገው አካብደውት ብዙ ነገር እያሉ ነው። ፈጣሪ ከእንደዚህ አይነት ከድንገተኛ አደጋ ይጠብቀን። ይሄ ማለት የልጅቷም ህይወት እንግዲህ አደጋ ላይ ነው ማለት ነው። እስኪ ላችሁ መጣለው ምን እንደሚወሰንባት ልጅቷ በፖሊስ ተይዛለች። የሁለት አመት እፃን ልጅ ነው። ወደ ሶስት አመት እየገባ ነው። ሁለት አመት ከስምንት ወር ነው ብላለች ሴትዮ፣ እንዳለችው እና እፃኑ ያስቸግራታል። አፉ ንፍን ታደርግና አፍንጫው ንፍና ርጋ። እነሱ በካሜራ ነው የተከታተሉት። የልጁ ህይወት አለፈ። ህይወቱ ካለፈ በኋላ ጤነኛ ነበረ። ሴትዮዋ አስተማሪ ናት፣ ሰውየውም ስራ አለው። ውጭ ነበሩ። በአጠቃላይ አራት ልጆች አላት እና ሴትዮዋ ይሄ ትንሹ ልጅ ነው ሰራተኛዋ ሀበሻ ናት እና አምናት ጥላ ነው እየሄደች ማለት ነው። ሁሌም ብዙ ጊዜ የሰራች ልጅ ናትች ልጅ ማለት ነው እና ያስቸግራታል። እንግዲህ እነሱ በካሜራ እንዳሉት ነው ማለት ነው። በሚያስቸግራት ሰዓት በካሜራ ነው የሚቆጣጠሩት። የዛን ቀን ግን ምን አይነት ዳቢሎስ እንደመጣባት አይታወቅም። አፉን እፍን አድርጋ ህይወቱን እንዳጠፋችው ነው ሲያስቸግራት ካሜራ ላይ ሲፈተሽ የተገኘው። ልጁ ህይወቱ አለፈ ብላ ለመዳም ደወለች። ከዛ መዳም ስትመጣ ልጁ ሞተዋል። እንግዲህ ካሜራ ሲፈተሽ ጊዜ እሷ ሲያስቸግራት እንደነበረ እና እፍን ስታድርገው ጊዜ ጸጥ እንዳለ ነው ማለት ነው። በድንገት አንቃ ማለት ነው አነቀችው፣ አንገቱም ማለት ነው ካሜራው ላይ እንዳሳየው እና በጣም ያሳዝናል። እውነት ከእንደዚህ አይነት ነገር ፈጣሪ ጠብቀን እባካችሁ፣ ትግስት ይኑራችሁ እህቶቼ። ህፃን ልጅ ያላችሁ ልጅ ቤት የምትሰሩ ወይን የተመስገን እንኳን አልኖረን ይጋ የእውነት ልጅ ያለባችሁ በጣም ትዕግስት ያስፈልጋችኋል። መብራት እንዳይዙ ብዙ ነገር ና ምንም እነሱ ደግሞ እናንተ በማታውቁት ካሜራ ነው የሚከታተሏችሁ ማለት ነው። እና በጣም በሚያሳዝን ሁኔታ ጅዳ ውስጥ ይሄ ነገር ከተከሰተ አራት ቀን ሁኖታል ማለት ነው ዛሬ አራተኛ ቀኑ ነው። በጣም እየተራገበ ነው ያለ ሴትዮ ወይም ሁሉም እያንሸራሸሩት ማለት ነው። በጣም ያሳዝናል። እና ፈጣሪ ከእንደዚህ አይነት ነገር ይጠብቃችሁ። እና የሀበሻን ሰራተኛ እንዳትቀጥሩ እያሉ እንግዲህ አድማ እየተመታብን ነው ያለው ማለት ነው። በአጠቃላይ ክፉዎች እንዳሉ ስንት ደግሞ መልካም ሀበሾችም አሉ፣ መልካም አረቦችም አሉ፣ ክፉ አረቦች እንዳሉ። በተለይ ይሄ ሰውዬ ደግሞ የሚናገረው በጣም ምርር ብሎ ነው። እና ይሄ ሰውዬ የተናገረውን ነገር እንግዲህ ብዙዎች ሰምተውታል እየተንሸራሸረ ነው ያለው። ሀበሾች ገዳዮች ናቸው፣ ሀበሻ ሰራተኛ እንዳትቀጥሩ እንዲሁም ደግሞ የእነሱን የራሳቸውን ዜጋ ማለት ነው ሳውዲ ዎችን እናንተ ልጅ ከወለዳችሁ አግብታችሁ ራሳችሁ ልጃችሁን አሳድጉ እንጂ አሳልፋችሁ ለሰራተኛ አትስጡ፣ ሰራተኞቹ ምን እንደሆኑ ሳታቁ። እች ልጅ ብዙ ጊዜ የሰራች ናት፣ አራት ልጆች ያሳደገች ናት። ይሄ አራተኛው ልጅ ነው። እንግዲህ ሁለት አመት ከስምንት ወሩ ነው በጣም በሚያስቸግራት ሰአት ነው እንግዲህ፣ በካሜራ እንደታየው ማለት ነው ያው ተናዳ አንገቱን እንቅስት አድርገው ጸጥ ያለባት ማለት ነው። እና ያሳዝናል፣ እውነት ህጻኑን በጣም ያሳዝናል። የእሷም ህይወት ተበላሸ ማለት ነው። የእነሱም የህጻኑንም አበላሽታ የእሷም ሞት ነው የሚፈረድባት። ምክንያቱም አስባችሁታል። አሁን ፍርድ ቤት ቀርባለች ልጆች ሲመረመር እንዲሁም ካሜራ ሲፈተሽ በእሷ ጅ ህይወት እንደጠፋ ነው። ስለዚህ እቺ ልጅ ህይወቷ ሊያልፍ ነው ማለት ነው። አስባችኋል፣ ስንት አመት ሙሉ እዚህ ለፍታ የሰው ልጅ አሳድጋ መከራ አይታ ምን ብላ በአንድ ቀን ስህተት ይሄ ሁሉ መከራ ደረሰባት። ሌሎችም እንድትጠነቀቁ በተለይ አዲስ የምትመጡ እባካችሁ ትግስቱን ይስጣችሁ፣ የእውነት አሁን ላይ ደግሞ ብዙ ልጆች ትግስት አታችኋል፣ ምን እንደሆነ አላውቅ፣ ምንም አይነት ትግስት የሚባል ነገር የላችሁም እየመጣችሁ ከመዳም ጋርም ሆነ ከልጆች ጋርም ሆነ ያልሆነ ነገር ውስጥ እየገባችሁን ያላችሁት ፈጣሪ ይጠብቃችሁ፣ ሁላችሁንም በያላችሁበት ከእንደዚህ አይነት ነገር ለራሳችሁ ጸሎት አድርጎ ዱዓ አድርጎ ሙስሊሞችም ስገዱ። በቃ እንዲህ አይነት ሴጣን መንፈስ ሲመጣ እነሱ አሳሳች ናቸው። በተለይ እንደ ሀበሻ ልጅ አይደሉም። የእውነት የእነሱ ልጆች አንድ ሰከንድ አብራችሁ አትቀመጡም። በጣም ነው ትዕግስትም ያስጨርሱት በጣም እና በጣም እንደዚህ አይነት ነገር እናንተ አስባችሁት አይደለም፣ እኔ ስላየው ነው ማለት ነው። በጣም ክፉዎች ናቸው። እንደ ሀበሻ ልጅ ተቆጥጣችሁ ወይ ደግሞ ምናምን የሚተውተው ብላችሁ የሚሰሙ ልጆች አይደሉም። እንደውም ይብስባቸዋል። መብራት ይነካሉ፣ የሆነ ነገር ይደፋሉ፣ የሆነ ነገር ያነሳሉ። በቃ በጣም ነው ትግስት። እኔ እንጃ ብቻ እና ልጅ የምትይዙ ሁላችሁም ተጠንቀቁ። እንግዲህ ከእንደዚህ አይነት አደጋ ሚሰውረን እህታችን እንግዲህ አሁን ላይ ያው የሞት ፍርድ ይፈረድባታል ብትወዱም ብጠሉ ማለት ነው፣ ግድ ነው። ካሜራው ላይ ተገኝቷል። የሚሆነው ጅዳ ውስጥ ነው ማለት ነው። የሁለት አመት ከስምንት ወር ሕጻን ልጅን አፍና እንደዚህ በማድረጓ አንቃ ህይወቱን በማጥፋቷ እሷም የሞት ፍርድ ይፈረድባታል። ይሄ የታወቀ ነው። ካሜራው ላይ እንደታየው እና አረቦች አሁን ወጥተው ብዙዎች እየተናገሩ ነው። የሀበሻ ሁሉም እንግዲህ አንዱ ባጠፋው ማለት ነው። ድፍን ሀበሻ ነው እየተሰደበ ያለው። ሀበሾች መጥፎ ናቸው፣ ሀበሾች ክፉ ናቸው፣ ሀበሾች እንደዚህ ናቸው። እኛ ባንኖር ደግሞ የእነሱን ግማት ማን እንደሚጠርግላቸው። ለሰከንድ እኮ ወጥታችሁ ስትመለሱ ተአምር ነው ቤት ውስጥ ተፈጥሮ የምታገኙት። የእውነቴን ነው ምላችሁ። በጣም ጥንቦች ናቸው። እኛ ባንኖር እነሱ ራሱ አይኖሩም። ልንገራችሁ፣ እኛ እነሱን እያኗኗርን እንጂ እየኖርን አይደለም። ሲጀመር በብራቸው ቢገዙንም እና ምን ይቀርብናል? ቢቀርብን እዚህ ሳውዲ ቢቀርብን፣ እኛ ምን ይቀርብናል? ግርድና እንጂ ደህና ነገር የቀረብን ነገር የለምና፣ በጣም አካበዱ። እነሱም የሀበሻ ሰራተኛ መጥፎች ናቸው ጭራሽ እንዳትቀጥሩ፣ ጭራሽ እንዳታመጡ፣ አገር ላይ እንዳታስገቡ፣ እዚህ ሀገር እንዳይገባ በመንግስትም ጥሪ እናቀርባለን እያሉ ናቸው። ምክንያቱም የሀበሻ ሰራተኛ እዚያ ሀገር እንዳይገባ ሴቶች እያሉ ነው ማለት ነው በአሁኑ ሰዓት ላይ እያሉ ያሉት። እና ክፉዎች ናቸው፣ ሀበሾች መጥፎ ናቸው፣ ጨካኝ ናቸው፣ ገዳይ ናቸው እያስባለን ያለ በአንድ ና በሁለት ክፉ ሰዎች ና መጥፎ ሰዎች ሁላችንም በደፈን እየተሰደብን ያለ ነው ማለት ነው። ሀገርንም እንደ አገር ነው እየተሰደበ ያለው በጅምላ። እንደ ኢትዮጵያዊነትም ኢትዮጵያዊ ጨካኝ አይደለም። በጣም ልጅን ወዳጅ ትዕግስተኛ በጣም ጀግና ነው። ኢትዮጵያ እንጂ ኢትዮጵያዊ ሰውን የሚበላና አረመኔ አይደለም። ያው በእንደዚህ በአንዳንዶች እንግዲህ የሁላችንም ስም እየተበላሸ ስለሆነ እባካችሁ ይሄን ቪዲዮ ሼር አድርጉ ላይክ አድርጉ። አይሁን አዲስ የሚመጡ ህጻን ልጅ ቤት የሚገቡ ተናደው ልጆቹን እንዳይመቷቸው ተናደው የሆነ ነገር እንዳያደርጓቸው። የአረብ ልጆች የፈረንጅ ዶሮ ናቸው፣ በጣም እውነቴ ምንም ነገር አይችሉም። ቶሎ ነው ጸጥ የሚሉባችሁ ና በጣም ትግስት አድርጉ ማለት ነው። ሽማግሌ አሮጊት የምትንከባከቡ፣ ህጻናት የምጠብቁ፣ በተለይ በሳውዲ ላይ ያላችሁ እባካችሁ፣ አዲስም የምትመጡ ራሳችሁን በደንብ ጠብቁ ማለት ነው። ምክንያቱም እናንተ ሳታስቡት ነው እንደዚህ አይነት ጦስ ውስጥ የምትገቡት። በእነሱ ጦስ እስከ ዘር ማንዘራችሁ ሀዘን ውስጥ ትገባላችሁ። አሁን እች ልጅ ለፍታ ብዙ ነገር ሆና እንግዲህ ነገ ደግሞ የሞት ፍርድ እንደተፈረደባት አሁን እንሰማለን ማለት ነው። እኔ ከሴትዮ የማጣራለው ማለት ነው። ሁሉም ይሄን እያወሩት ነው። ሴትዮ የማሳየችኝ ይሄው ህፃን እንደዚሁ ስንት አመት ነው የሰራችላት? ከሁለት አመት አልፏታል፣ ወደ ሶስት አመት የሰራች ልጅ ናት። ልጆቹን ያሳደገች ናት። ግን ካሜራ እነሱ ሲፈትሹ ነው ጤነኛ ልጅ ጥላ ስለሄደች እናት አስተማሪ ናት። እንዴት ልጅ ሞተ ብላ ነው እንግዲህ ማለት ነው። እና በጣም ከባድ ነው። እግዚአብሔር ከእንደዚህ አይነት ነገር ይሰውረን። ካሜራ ፍተሻ የገቡት ምን አድርገሽው ነው መተሽው ነው ወይስ ምን ነው ብሎ እንዳሉትም እንደፈሩትም ሲፈተሽ ህፃኑ በጣም ሲያስቸግራት ና ንቅ እንዳደረገችው ና ጸጥ እንዳለ ነው የተገኘ። ያሳዝናል። ይሄን የሚሰቀጥጥና የሚያሳዝንም ነው። ብቻ ሁላችሁም ተማሩበት እንድትማሩበት ነው ያመጣውላችሁ። ሼር አድርጉት፣ ላይክ አድርጉ ለአዳዲስ ሰዎች። ህጻን ልጅ ላላችሁ ትግስት እንዲሰጣችሁ ፈጣሪ። የእውነቴ ነው፣ ታገሱ። በቃ ካልሆነ ስራውን ጥላችሁ ውጡ። እኔ ልጃ ሊዝም ሌላ ስራ ቀይርልኝ ብላችሁ አስረክቧት ማለት ነው። ለምን የሰው ህይወት የልጅ የህጻንም ህይወት ከምታጠፉ እናንተም ህይወታችሁ ከሚጠፋ እና ከእንደዚህ ነገር ፈጣሪ ሰውረን ሁላችንም። ያማል በጣም ሰላማችሁ ይብዛ። በድጋሚ እንኳን አደረሳችሁ ለመስቀል በዓል።